አሰላሙ አለይኩም ወራህመቱላሂ ወበረካቱህ ድና የተወደዳችሁ የተቀበራችሁ የቻናሌ ቤተሰቦች እንደት ናችሁ? ቸቸ፣ እኔ ሰላም ሰላም ብያቸዋለሁ፣ በነፈቀው ልብ ማለት ነው። ውድ ተመልካቾች ዛሬ በድጋሚ እባካችሁ አሁንም በድጋሚ የምለምናችሁ ነገር የሰው ቪዲዮ እባካችሁ ምንም የሚጠቅም ነገር የለም ለቤተሰብ በሽታ እና ሕመም ብቻ ነው ይዞ የሚመጣው። እንኳን ለዋናው ለቤተሰቦቹ ለጓደኞቹ መጥፎ ነገር ነው። እባካችሁ የሟች ቴዲ ራያም ፎቶ የምትኮስቱ እባካችሁ በፈጣሪያችሁ በምትወዱት በምታመልኩበት አምላክ የሟቹን ፎቶ አውርዱ። አተስካሉ በድጋሚ አሁንም ልመና ነው የምለምናችሁ ግን ወላሂ ነገ ጧት ኢንሻአላህ ምገናኛለን እንገናኛለን ለታ ያም፣ ወላሂ የሥራችሁን ይስጣችሁ። እናንተም መሰሯት ሥራ ሁሉ ማለት ነው። ለኛ ለኛ ለሌሎቹ እንኳን አይደለም፣ ለቤተሰቦቹ ለኛ፣ ለጓደኞቹ ራስህ መምን የሆነብኝ። ስለዚህ ባካችሁ፣ ምላችሁ አሁን ድጋሜ ትናንትም እየተናገርኩ ነበር ያው ቁጭ ብዬ አላወራሁም። ላይ ብዙም ብዙ እንትን አላልኩም። አልተመቼኝም ነበረ። ድጋሚ ዛሬ የምምላችሁ ነገር ባካችሁ ባካችሁ ልመና ነው። መቼም የኛ ሰው አዲስ ነገር እስካላገኛችሁ ድረስ መልቀቁን አትለቁም አታውትም። ግን አላህ የጂዛችሁን ስጣችሁ። ነገ የው መልቂያ ማነት እንተሳሰብባታለን። ወላሂ ወላሂ አንድ ሰው ማንም ይሁን ማንም አወቀው አላወቀውም የሟች ቪዲዮ መፖስቱ እንግዲህ ሆዳ ማለት ነው። አላህ ይጠይቃችሁ። እኛ ምንም በሰው ላይ ምንም እንትን የምንለው ነገር የለም። ተሟጎትንም ተናገርንም ምንም ማንም በየሶሻል ሚዲያው እየመጣችሁ የሟች ቪዲዮ የምትፖስቱ አላህ ይዛችሁን ይዛችሁን አላህ ይስጣችሁ። ሌላ ምንም የምላችሁ ነገር የለም ማለት ነው። እስኪ ቆይ በቀደም የሆነ ታዋቂ አረብ ነበረ። ቆይ ከሴቶቹ ሁላት በልጦ ብዙ ቪዲዮ እንደዛ ሲያረግ፣ ብዙ ቪዲዮ እንደዛ ሲሰራ ብዙ ፎቶ ሲለቅ የነበረው እንኳ እሱ እንኳ አንድ ቀን በሃው ለቀን በላይ ፎቶውን አላየንም። አረቦቹ ጋር ቪዲዮውን የሞተበትን ቪዲዮ እንትን ያለበትን ቪዲዮ ያን ቪዲዮ ደግመን አላየነውም። ቤተሰቦቹ ያ ሁሉ እንትን እንደዛ ፈሶ ድጋሚ ሁለተኛ ቀን፣ ሶስተኛ ቀን በሶስተኛው ቀን ድረስ አላየነውም። የእኛ ህዝብ ነው በቃ። ኢትዮጵያ የተባለ እርዛኤል ማለት ነው። ኢትዮጵያ የተባለ ሰው ነው እንደዛ ሲያብጠለጥል የነበረው እንጂ አንድ ከአራት ከሚወዱት ጓደኞቹ ከሚወዱት ቤተሰቦቹ ቪዲዮውን የቆየ ቪዲዮውን እያወጡ ሜንሽን እያደረጉ እንደኛ አይሰሩም። እንገራችሁ። ኦኬ፣ ሰብስክራይብ ፈልጋችሁ ነው ፎሎሰብ ፈልጋችሁ ነው? ለምን በእርዳታ ለምን አጠይቁኝ። እንሻአላ፣ ግን ወላሂ፣ ነገ የው መልቅ እያማ እንጠያየቅበታለን። ሲጀመር ማለት ነው ሁላችንንም፣ ማንም ይሁን ማንም የሚያደርገው ነገር ነው። ግን የእኛ የኢትዮጵያውያን የሀበሻ በጣም ተለይቷል። እና ሀባይብ ገልቢ አሁንም በድጋሚ የማስጠነቅቃቸው ነገር ባካቹ የልጁን ፎቶ አውርዶላቸው ቤተሰቦቹ። ዛሬማ ደግሞ ያየሁት ይለያል ይለያል። ማሻአላ ማሻአላ አለይሽ አለይኩም እኔ ምን አይነት እንዶ የተራከሰ ህዝብ እንደሆነ የተሸከመው ኢትዮጵያ የተሸከመችው እንትን በላአ ማለት ነው። በጣም ከባድ ነው። በጣም ከምላችሁ በላይ ወላሂ ብታምኑ ባታምኑ እኔ ከባለፈው ወዲህ በቃ እኔ እኔ አይደለሁም ስነግራቸው ማለት ነው። እኔ አይደለሁም፣ ግን አላህ ሁሉንም ነገር የሚያውቀው እሱ ነው። እኔ እንደዚህ ነው ብዬ ራሴን ለምን ለማለት ብቻ ሳይሆን በጣም ከባድ ነው። ምክንያቱም ነገ ጠዋት ይሄ ነገር በኔስ ላይ ቢሆን እንደው ምን አይነት ጉድ ነው የሚሰማው? እኔ እንጃ፣ እኔ ከባድ ነው ወላሂ ያማል፣ በጣም ያማል፣ ያሳፍራል ድርጊቱ ራሱ። በጣም የሚያስጠላ በጣም እኔ እኮ ከወሬው ከሁሉ ነገር ከየት እንደምታመጡት አላቅም፣ ከየት እንደምታመጡት ራሱ አላቅ ግርም የምትሉ ዜጎች ማለት ነው። ቤተሰቦቹን ለምን የእናቱ ላይ ገለውም? የእናቱ ላይ የገለውም ምን አገባሽ አደብ የምትንጫጭው ከዚህ ማለት ነው። አሸሹት አላሸሹትም ናለ ህይወታቸው ሲባል ነ ደብ እኮኔ አዎ ፍትን ፍትን ያስፈልገዋል፣ ግን እዛ ቦታ ላይ ባሉት አይደለም። የገደለ ይገደል ነው እንጂ ህጉ ቤተሰቦቹን፣ ቤተሰብና ለቤተሰብ እንዲጋደሉ አይደለም። የገደለ ይገደል ነው በሳውዲ ህግ በምናውቀው። እንዴ እውነት አዝነች ነው እንጂ አዝነሽ ነው። እውነት አዝነሽ ነው። እንደዚህ አሁን የለቀቅሽው ቪዲዮ ሁሉ አይ አዝነሽ ነው። እ ምንም እምላችሁ ነገር የለኝም። የምትለቁትን ቪዲዮ አስተውሉ። መጀመሪያ ላይ ሳትለቁ በፊት ቪዲዮውን ስሪ ግን ፎቶውን ሜንሽን እያደረግሽ ፎቶን እያመጣሽ አትለጥፍ። ይለጠፍሽ እና የሚለጠፍ ትሰሙ ከሆነ ማለት ነው የሟጭ ቪዲዮ አትለቅፉ ተባላችሁ አትለቅፉ። ከቤላ ከባለቤቱ መቶ ከእህቱ መቶ ከወንድሙ መቶ ባካችሁ አጥፎልኝ ብሎ በሶሻል ሚዲያ ሰምትለመኑ ድረስ ነው ካላ ሁልሽም ዋቂ ነገ ጧት አንችም የዛው ነሽ። ነገ ጧት አፈር ነው እኮ፣ አፈር ነው እኮ ሁልሽም፣ ሁሉሽም፣ እከሌ ከእኔ ጀምሮ፣ ከራሴ ጀምሮ ማለት ነው። ምክንያቱም ነገ ጧት የምንሞት አፈር የሚበላው ሰውነት ይዘን ወላሂ፣ ዛሬ አትጨፍሪ፣ ዛሬ በሌላ ሰው ያለውን ነገር አትስሪ። በሰው ላይ የምታመጪውን የምትፖስቺውን ነገር አቁሚ፣ አቁም ወንድሜ፣ አቁሚ ወንድ እህቴ ባካችሁ የልመና ነው። አሁንም ረፉ ረፉ ረፉ። ሰውን ተናጋሪና ለፍላፊ አታድርጎ። ባካችሁ፣ ባካችሁ ሁላችሁም ፋሚሊ ሸር እያደረጋችሁ አድርሱላቸው ማለት ነው። ማለት እኔ ለመጥፎ ነገር ፈልጊያቸው አስቢያቸው አይደለም፣ ግን የልመና ያህል ነው ከቤተሰቦቹ። ባካችሁ ቤተሰቦቹ ዛሬ ደረሳቸው ስላል እንደ ዛሬ ደረሳቸው መርዶ ምና ተደሰሽ እነሱ ቤተሰቦች እንደዛ ስለፈጉ ልጃቸው ነው ወንድማቸው ነው ብዙ ቤተሰብ አለው። አኪድ እና ባካችሁ ባካችሁ፣ ዞሮ ያም ሆነ ያም ሆነ ልጁ ሄዷል ወደ አፌራ፣ ግን ፎቶውን ባትለጠፊ ፎቶውን ባትለጠፉ አሪፍ ነው። ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ፣ የተወደዳችሁ የተከበራችሁ የሰራዊት ቤተሰቦች ነው ይመስላል እኔ ሰላም እንዲ ሰላማችሁ ይብዛ ሰላም ሰላም ብያቸዋለሁ በነፈቀው ልብ ማለት ነው ውድ ተመልካቾች ዛሬ በድጋሚ መጥቻለሁ ማለት ነው እባካችሁ እባካችሁ እባካችሁ እባካችሁ እባካችሁ አሁንም በድጋሚ የምለምናችሁ ነገር የሰው ዶ አውግ አትፎ ሲሉ እባካችሁ ምንም የሚጠቅም ነገር የለም ለቤተሰብ በሽታ እና ህመም ብቻ ነው ይዞ የሚመጣው እንኳን ለዋና ለቤተሰቦቹ ለጓደኞቹ መጥፎ ነገር ነው። እባካችሁ የሟች ቴዲ ራያም ፎቶ የምትኮስቱ እባካችሁ በፈጣሪያችሁ በምትወዱት በምታመልኩበት አምላክ የሟችን ፎቶ አውርዱ፣ አትሰቅሉ። በድጋሚ አሁንም ልመና ነው የምለምናችሁ። ግን ወላሂ ነገ ጧት ኢንሻላህ እንገናኛለን በየመረጃ ወላሂ የስራችሁን ይስጣችሁ። እናንተም ትሰሯት ስራ ሁሉ ማለት ነው ለእኛ ለሌሎቹ እንኳን አይደለም ለቤተሰቦቹ ለእኛ ለጓደኞቹ እራስ መምን የሆነብኝ። ስለዚህ እባካችሁ እምላችሁ አሁን ድጋሜ ትናንትም እየተናገርኩ ነበር። ያው ቁጭ ብዬ አላወራሁም። ይላይ ብዙም እንትን አላልኩም። አልተመቸኝም ነበረ። ድጋሜ ዛሬ የምምላችሁ ነገር እባካችሁ እባካችሁ ልመና ነው መቸም የኛ ሰው አዲስ ነገር እስካላገኛችሁ ድረስ መልቀቁን አትለቁም፣ አታውትም። ግን አላ የጅዛችን ውስጣችሁ ነገ የውመል ቅያማ እንንተሳሰብባት አለን። ወላ አንድ ሰው ማንም ይሁን ማንም አወቀው አናወቀውም የማች ቪዲዮ መፖስቱ እንግዲህ ወዳ ማለት ነው። አላ ይጠይቃችሁ። እኛ ምንም በሰው ላይ ምንም የምንትል የምንለው ነገር የለም። ተሟጎትንም ተናገርንም ምንም ማንም በየሶሻል ሚዲያው እየመጣችሁ የሟች ቪዲዮ የምትፖስቱ አላህ ይጅዛችሁን ይጅዛችሁን፣ አላህ ይስጣችሁ ሌላ ምንም እምላችሁ ነገር የለም ማለት ነው። እስኪ ቆዩ፣ በቀደም የሆነ ታዋቂ አረብ ነበረ ወይ ከሴቶቹ ሁላት በልጦ ብዙ ቪዲዮ እንደዛ ሲያደርግ፣ ብዙ ቪዲዮ እንደዛ ሲሰራ፣ ብዙ ፎቶ ሲለቅ የነበረው እንኳን እሱ እንኳን አንድ ቀን በኋላ ሁለት ቀን በላይ ፎቶውን አላየንም አረቦቹ ጋር ቪዲዮውን የሞተበትን ቪዲዮ እንትን ያለበትን ቪዲዮ ያን ቪዲዮ ደግመን አላየነውም ቤተሰቦቹ ያ ሁሉ እንትን እንደዛ ፈሶ ድጋሚ ሁለተኛ ቀን ሶስተኛ ቀን በሶስተኛው ቀን ድረስ አላየነውም የእኛ ህዝብ ነው በቃ ኢትዮጵያ የተባለ እርዛኤል ማለት ነው ኢትዮጵያ የተባለ ሰው ነው እንደዛ ሲያብጠለጥል የነበረው እንጂ አንድ ከአራት ከሚወዱት ጓደኞቹ ከሚወዱት ቤተሰቦቹ ቪዲዮውን የቆየ ቪዲዮውን እያወጡ ሜንሽን እያደረጉ እንደኛ አይሰሩ ንገራችሁ። ኦኬ፣ ሰብስክራይብ ፈልጋችሁ ነው? ፎሎ ሰብ ፈልጋችሁ ነው? ለምን በእርዳታ ለምን አጠየቁም? ኢንሻላህ ግን፣ ወላሂ ነገ የወመልቅ እያማ እንጠያየቅበታለን ሲጀመር ማለት ነው። ሁላችንንም ማንም ይሁን ማንም የሚያደርገው ነገር ነው። ግን የኛ የኢትዮጵያውያን የሀበሻ በጣም ተለይቷል እና ሀቢቢ ገልቢ አሁንም በድጋሚ የማስጠነቅቃቸው ነገር ባካቹ የልጁን ፎቶ አውርዶላቸው ቤተሰቦቹ። ዛሬማ ደሞ ያየሁት ይለያል፣ ደሞ ይለያል። ማሻአላ ማሻአላ ልጅ። እኔ ምን አይነት እንዶ የተራከሰ ህዝብ እንደሆነ የተሸከመው የኢትዮጵያ የተሸከመችው እንትን በላአ ማለት ነው። በጣም ከባድ ነው፣ በጣም ከምላችሁ በላይ ወላሂ። ብታምኑ ባታምኑ፣ እኔ ከባለፈው ወዲህ በቃ እኔ አይደለሁም እንደሰነግራችሁ ማለት ነው እኔ አይደለሁ። እንግዲህ አላህ ሁሉንም ነገር የሚያውቀው እሱ ነው። እኔ እንደዚህ ነው ብዬ ራሴን ለእንትን ለማለት ብቻ ሳይሆን በጣም ከባድ ነው። ምክንያቱም ነገ ጠዋት ይሄ ነገር በኔስ ላይ ቢሆን እንደው ምን አይነት ጉድ ነው የሚሰማው? እኔ እንጃ። እኔ ከባድ ነው። ወላሂ ያማል፣ በጣም ያማል፣ ያሳፍራል። ድርጊቱ ራሱ በጣም የሚያስጠላ በጣም እኔኮ ከወሬው ከሁሉ ነገር ከየት እንደምታመጡት አላቅም። ከየት እንደምታመጡት እራሱ አላቅም። ግርም የምትውሉ ዜጎች ማለት ነው። ቤተሰቦቹን ለምን የእናቱ ላይ ይገለውም የእናቱ ላይ የገለውም ምን አገባሽ አዲያ የምትንጫጭው ከዚህ ማለት ነው። አሸሹት አላሸሹትም ና ለህይወታቸው ሲባል ነው። ደም እኮኔ አዎ ፍትህ ያስፈልገዋል ግን እዛ ቦታ ላይ ባሉት አይደለም የገደለ ይገደል ነው እንጂ ህጉ፣ ቤተሰቦቹን ቤተሰብ ና ለቤተሰብ እንዲጋደሉ አይደለም። የገደለ ይገደል ነው፣ በሳውዲ ህግ በምናውቀው። እንዴ እውነት አዝነሽ ነው? አንቺ አዝነሽ ነው? እውነት አዝነሽ ነው እንደዚህ አሁን የለቀቅሽው ቪዲዮ ሁሉ? አይ አዝነሽ ነው። እልሙሂም እኔ ምንም የምላችሁ ነገር የለኝም። የምትለቁትም ቪዲዮ አስተውሉ፣ መጀመሪያ ላይ አትለቅፉ በፊት፣ እሺ ቪዲዮውን ስሪ ኦኬ፣ ግን ፎቶውን አትጥ አታልፊ። ሜንሽን እያደረግሽ ፎቶውን እያመጣሽ አትለጥፊ፣ ይለቅፍሽ እና የሚለጠፍ ትሰሙ ከሆነ ማለት ነው፣ የሟጭ ቪዲዮ አትለቅፉ፣ ተባላችሁ አትለቅፉ። ከላስ ወሽ ለአዝም ከበላ ከባለቤቱ መጥቶ ከእህቱ መጥቶ ከወንድሙ መጥቶ እባካቸው አጥፎልኝ ብሎ በሶሻል ሚዲያ ሰምትለመኑ ለማንም ድረስ ነው። ከላስ ሁልሽም ማወቂ ነገ ጧት አንቺም የእዛው ነሽ። ነገ ጧት አፈር ነው ምኮኒ፣ አፈር ነው ምኮኒ። ሁልሽም እከሌ፣ ከእኔ ጀምሮ፣ ከራሴ ጀምሮ ማለት ነው። ምክንያቱም ነገጧት የምንሞትስ አፈር የሚበላው ሰውነት ይዘን ወላሂ። ዛሬ አትጨፍሪ፣ ዛሬ በሌላ ሰው ያለውን ነገር አትስሪ። በሰው ላይ የምታመጪውን የምትኮስችውን ነገር አቁሚ፣ አቁም ወንድሜ፣ አቁሚ ወንድሜ እህቴ ባካችሁ የልመና ነው። አሁንም ረፉ ረፉ ረፉ። ሰውን ተናጋሪ እና ለፍላፊ አታድርጉ። ባካችሁ ባካችሁ፣ ሁላችሁም ፋሚሊ መሸር እያደረጋችሁ አድርሱላቸው። ማለት ነው ማለት እኔ ለመጥፎ ነገር ፈልጊያቸው አስቢያቸው አይደለም፣ ግን የልመና ያህል ነው። ከቤተሰቦቹ ባካችሁ፣ ቤተሰቦቹ ዛሬ ደረሳቸው ትላለች እንደ ዛሬ ደረሳቸው መርዶ ምና ተደሰሽ እነሱ ቤተሰቦች እንደዛ ስለፈጉ ልጃቸው ነው ወንድማቸው ነው ብዙ ቤተሰብ አለው አኪል እና ባካችሁ ባካችሁ፣ ዞሮ ያም ሆነ ያም ሆነ ልጁ ሂዷል ወደ አፌራ ግን ፎቶውን ባትለጠፊ ፎቶውን ባትለጠፉ አሪፍ ነው። ሰላም አለይኩም።